ሰላም ጤና ይስጥልኝ የቻናል የቤተሰቦች የዕለቱን አጫጭር ሰበር መረጃዎች የማስደምጣችሁ ይሆናል። ሰኞ ዕለት መቀለ ውስጥ በትግራይ ኃይሎች የተከሰተ ጉዳይ ምን እንደሆነ በዝርዝር የምንመለከተው ጉዳያችን ይሆናል። በሌላኛው ጉዳያችን የሶማሊያውን ፕሬዚዳንት ተከትለው የሶማሊላንድ ፕሬዚዳንት ወደ አዲስ አበባ ማምራታቸው ተገለጸ። እነዚህን ሰበር መረጃዎች በዝርዝር የማስደምጻችሁ ይሆናል። እስከ መጨረሻ አብራችን ቆዩ። በትግራይ ክልል ዋና ከተማ መቀለ የትግራይ ኃይል አባላት ለተቃውሞ አደባባይ በመውጣት ቅሬታቸውን ከማሰማት ባሻገር ለሰዓታት መንገድ ዘግተው እንደነበር ተዘግቧል። ኃይሎች ውስጥ ያሉ የአርሜ 22 አባላት ሰኞ ጥቅምት 3 2018 ዓ ም ከጠዋት ጀምሮ በመቀሌ ውስጥ በሚገኙ ዋና መንገዶች ላይ ወጥተው ቅሬታቸውና ጥያቄያቸውን አሰምተዋል። የሰራዊቱ አባላት ምላሽ የሚፈልጉ ጥያቄዎቹን ያቀረቡት በሌተናል ጄኔራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር ሲሆን፣ ሰልፈኞቹ ጠዋት ላይ ወደ አስተዳደሩ ጽፈት ቤት በመሄድ ቅሬታቸውን አሰምተዋል። በማዕከላዊ የትግራይ ዞን በሚገኘው ነበለት አካባቢ መናኸሪያ እና መንገድ መዘጋቱን ለማወቅ ተችሏል። በምስራቅ ትግራይ ሀውዜንም ዛሬ እስከረፋ ድረስ ተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው እንደተቋረጡ ተዘግቧል። ትናንት አደባባይ የወጡት የትግራይ ሃይሎች አባላት በጋዜጠኞች ፎቶ ለመነሳት፣ በቪዲዮ ለመቀረጽ እንዲሁም ጥያቄዎችን ለመመለስ ፈቃደኞች አልነበሩም። አርሚ ሃያ ሁለት የተባለ የትግራይ ሃይሎች ክፍል ካምፓቸው ከሚገኝበት አካባቢ ተነስተው ባለፉት መንገድ ላይ ጎዳናዎች ተዘግተው ስለነበር የተሽከርካሪዎች እንቅስቃሴ ተስተጓጉሎ እንደዋለ ነዋሪዎች ተናግረዋል። በከተማዋ የሚገኙ መንገዶች ሰልፈኞች በመዝጋታቸው እንቅስቃሴዎች ተገድበው እንደዋሉ ተናግረዋል። ሰላማዊ ሰልፉ ከጠዋት አንስቶ እስከ ሰዓት ድረስ እንደቀጠለም ተዘግቧል። ዋነኛ ጥያቄያቸው በተለይም ከደሞዝ ክፍያ ጋር የተያያዘ እንደሆነ ተገልጿል። የሰራዊቱ አባላት አደባባይ በወጡበት ጊዜ ካኪ የደንብ ልብሳቸውን ለብሰው ጥያቄያቸውን የሚያንጸባረቁ መፈክሮችን ሲያሰሙ ነበር። ከእነዚህ መካከል የሰራዊቱና የተሰዉ አባላት የደመወዝ እና የጥቅማጥቅም ጥያቄን የሚመለከቱ፣ ሰላም እንደሚፈልጉ የሚገልጹ እንዲሁም አስተዳደሩ ጥያቄዎችን እንዲሰሙ የሚጠይቁ ይገኙበታል። በተጨማ በተጨማሪም ጊዜያዊ አስተዳደሩ የሰራዊቱን ጥያቄ መመለስ የማይችል ከሆነ የሌላውን ሕዝብ ጥያቄ መመለስ አይችልም በማለት ጥያቄያቸውን ቅድሚያ እንዲሰጠው የሚጠይቁ መፈክሮች ተዘምተዋል። ከሚኖሩበት ካምፕ በጠዋት በመውጣት ወደ ክልሉ አስተዳደር ጽሕፈት ቤት ያመሩት የአርሚ 22 አባላት አላማቸው በዋናነት የጊዜያዊ አስተዳደሩን ፕሬዚዳንት ማነጋገር ነበር። ለተቃውሞ ሰልፉ አደባባይ የወጡት የትግራይ ኃይሎች አባላት ወደ አስተዳደር ጽሕፈት ቤት ዘልቀው ለመግባት ቢሞክሩም ሌተናንት ጀነራል ታደሰ ወረደ በስፍራው ስላልነበሩ ሊያገኟቸው ሳይችሉ ቀርተዋል። ቀን ድረስ በመቀለ በማዕከላዊ ክፍል ውስጥ የቆዩ ሰልፈኞቹ ከሰዓት በኋላ ላይ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን መንገድ ዘግተው ለሰዓታት ቆይተዋል። በዚህም ምክንያት ቢያንስ አንድ በረራ መስተጓጉሉን አንድ የአየር ማረፊያው ሰራተኛ ተናግረዋል። አዲ ሐውሲ፣ ሰባ ካሬ እና ዲያስፖራ በሚባሉ አካባቢዎች መንገዶች መዘጋታቸው እንቅስቃሴ ማስተጓጎሉን ተዘግቧል። ወደ አውሮፕላን ማረፊያ የሚወስደው እንዲሁም ከባድ የጭነት መኪና የሚተላለፍበት መንገድ በሰልፉ ምክንያት መዘጋቱ ጫና ማሳድሩን ተገልጿል። ከሰዓት 11 ሰዓት በኋላ ለተቃውሞ ሰልፍ አደባባይ የወጡት የአርሚ ሃያ ሁለት አባላት ተወካዮች የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናር ጀነራል ታደሰ ወረደን ጨምሮ ሌሎች የክልሉ ከፍተኛ ኃላፊዎች በተገኙበት ውይይት ማድረጋቸው ተነግሯል። በውይይቱ ላይ ከክልሉ ባለስልጣናትና ከሰራዊት አባላት ተወካዮች ውጭ ማንም አልታደመም። የትግራይ ኃይሎች ጥያቄያቸውን ካቀረቡ በኋላ ጥያቄዎቹ ደረጃ በደረጃ ታይተው ምላሽ ያገኛሉ የሚል መልስ እንደተሰጣቸው ለማወቅ ተችሏል። የክልሉ ከፍተኛ አመራሮች ለውይይት ዝግጁ መሆናቸውን ካሳወቁ በኋላ በሰልፈኞች ተዘግተው የተሽከርካሪዎች እንቅስቃሴ ተስተጓጉሎባቸው የነበሩ መንገደኞች መከፈታቸውን ለመረዳት ተችሏል። በትግራይ ኃይሎች ውስጥ ከሀገር መከላከያ ሰራዊት፣ ከቀድሞ የክልሉ ልዩ ኃይል እንዲሁም ጦርነቱ ከተጀመረ በኋላ የገቡ ወጣቶችም የሚገኙበት ሲሆን በደሞዝ አከፋፈል ዙሪያ ያላቸውን ጥያቄ ይዘው ወደ አደባባዊ መውጣታቸው ተገልጿል። የሀገር መከላከያ ሰራዊት አባል የነበሩ እንዲሁም ከፌዴራል ፖሊስና ከቀድሞ የክልሉ ልዩ ኃይል የትግራይ ኃይልን የተቀላቀሉ ወታደሮች ቀድሞ የደሞዝ ክፍያ ዝርዝር ውስጥ ስለነበሩ ደሞዛቸው ከ2013 ዓ.ም ጀምሮ መቀጠሉን ተገልጿል። ሆኖም ግን ጦርነቱ በ2013 ዓ.ም እና በ2014 ዓ.ም የተቀላቀሉ ወጣቶች ደሞዛቸው ይከፈላቸው የጀመረው ከ2015 ዓ.ም በኋላ እንደሆነ በመጥቀስ ልክ እንደሌሎቹ ድጎማ ይሰጠን አሉ አይፈጠር ለ2013 ዓ.ም እና 2014 ዓ.ም ክፍያ ይሰጠን ብለው መጠየቃቸው ይናገራል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ ቤት መስሪያ መሬት እንዲሰጣቸውም ጠይቋል። ሰልፈኞቹ ከደሞዝ ጥያቄ በተጨማሪ ቤት መስሪያ መሬት እንዲሰጣቸው የጠየቁ ሲሆን ቅርቡ በጦርነቱ ለተገደሉ ሰዎች ቤተሰቦች ቤት መስሪያ መሬትን መስጠት ተጀምሯል ሲሉም ገልጸዋል። በቀጣይ በጦርነቱ የአካል ጉዳት ለደረሰባቸው ሰዎችን ቦታ እንደሚሰጥ የተገለጸ ሲሆን ትናንት የክልሉ ባለስልጣናት ከሰራዊቱ አባላት ጋር ከተወያዩ በኋላ የመሬት ጥያቄን በተመለከተ በጊዜያዊ አስተዳደር ስር ያለ ካቢኔ ጉዳዩን አጥንቶ ውሳኔ እንደሚሰጥ ተገልጿል። ለሁለት ዓመታት የተካሄደው ደም አፋሳሽ ጦርነት ተከትሎ በደረሰ የፕሪቶሪያ ስምምነት በትግራይ ክልል ውስጥ ጦርነት የቆመ ቢሆንም በፌዴራል መንግስቱ በጊዜያዊ አስተዳደር እንዲሁም በህወሓት መካከል በዘለቀው አለመግባባት ክልሉ አሁንም ድረስ በፖለቲካዊ ቀውስ ውስጥ ይገኛል ሲሉ ተገልጿል። በፕሪቶሪያው ስምምነት መሰረት ትጥቅ ፈትተው በመሰናበት ወደ ሰላማዊ ህይወት ይመለሳሉ የተባሉት የትግራይ ኃይል አባላት አሁንም ድረስ በካምፖች ውስጥ የሚገኙ ሲሆን በተለያዩ ጊዜያት ጥያቄዎችን ሲያነሱ ቆይተዋል። ህወሓት ከህጋዊ ፖለቲካ ፓርቲነት ሲሰረዝ የፌዴራል መንግስቱ ህወሓት ከኤርትራ ጋር በመሆን ጦርነት ለመቀስቀስ እየሰራ ነው በማለት እየከሰሰው ነው። ህወሓትና የኤርትራ መንግስት የቀረበባቸውን ክስ ቢያስተባብሉም ይህ ሁኔታ ዳግም በትግራይ ውስጥ ጦርነት ሊቀሰቅስ ይችላል የሚል ስጋትን ፈጥሯል ሲሉም ተናግረዋል። ነጻ ሀገርነቷን ያወጀው የሶማሊላንድ ፕሬዚዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው ወደ አዲስ አበባ ማቅናታቸውን የጽህፈት ቤታቸው አስታውቋል። ሶማሊያ የግዛቱ አካል አድርጋ የምትመለከታት የሶማሊላንድ ፕሬዚዳንት ወደ ኢትዮጵያ ማምራታቸው የተነገረው የሶማሊያ ፕሬዚዳንት በአዲስ አበባ ጉብኝት ካደረጉ ከአንድ ቀን በኋላ ነው ሲሉም ተገልጿል። ከፕሬዚዳንቱ ጋር የሶማሊላንድ የውጭ ጉዳይ ሚኒስትር፣ የገንዘብ ሚኒስትር፣ የአገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ያቀኑ መሆናቸው ሲነገር ማክሰኞ ጥቅምት 4 2018 ዓ.ም ረፋር ላይ ካርጌሳ በተነሳ የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩ የሶማሊላንድ ፕሬዝዳንት የአዲስ አበባ ጉዞ በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ነገር የለም። የሶማሊላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ ፕሬዝዳንቱ ጉዞ የሁለቱ ሀገራትን ግንኙነት በተለይ በደህነት፣ በምጣኔ ሀብት፣ በንግድ እና በትራንስፖርት መስኮች ለማጠናከር ያለመነውም ብሏል። ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ ሲሄዱ ሀገራ ያላቸው ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የሀገሪቱ መሪ የተደረገ የመጀመሪያ ጉዞ ነው። የፕሬዚዳንቱ የአዲስ አበባ ጉብኝት የሶማሌ ፕሬዚዳንት ሐሰን ሼክ መሐመድ አዲስ አበባን ጎብኝተው ከተመለሱ በኋላ የተሰማ ነው። ኢትዮጵያ ከሶማሊያ የተነጠላ ነጻ ሀገርነቷን ካወጀ ሶማሊላንድ ጋር ታህሳስ 22 2016 ዓ ም የባህር በር ስምምነት የተፈራረሙ ሲሆን ስምምነቱ ውዝግብና ተቃውሞ ገጥሞታል። ስምምነቱ ለኢትዮጵያ የህልውና ጉዳይ ነው የተባለውን የወደብ ባለቤትነት የሚያረጋግጥ ሲሆን በዚህ ስምምነት ለመነት ኢትዮጵያ የሰጠው መቀበል መርህ እንደምትከተል ባለስልጣናት በወቅቱ ተናግረዋል። በወደቡ ፋንታ ኢትዮጵያ ለሶማሊላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥ ተዘግቦ ነበር። ከዚህም ባሻገር የሶማሊላንድ ባለስልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም ሀገር ያላገኘችውን የአገርነት እውቅና እንደምትሰጥ ሲናገሩ ነበር። ከሶስት አስርተ ዓመታት በላይ ከሶማሊያ ተነጥላ ነጻ አገርነቷን በማወጅ የአገርነት ስርዓትን የገነባቸው ሶማሊላንድ በዓለም አገራት ዘንድ እውቅናን ለማግኘት ጥረት እያ ያደረገች ነው። ሶማሌ ግን ሶማሊላንድ የግዛቱ አካል በመሆኗ ነፃ አገርነቷን አትቀበለውም። ከኢትዮጵያ ጋር የተፈረመውን የመግባቢያ ስምምነትም አጥብቃ ተቋመዋል። በዚህ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር የሚሸፍን የባህር ጠረፍ እንደምታገኝ የተገለጸ ሲሆን በወቅት መንግስት ኢትዮጵያ ወደብ ባለቤት መሆኗን በእንኳን ደስ አላችሁ መልእክት ማብሰሩ አይዘነጋም። ይሁን እንጂ የስምምነቱ ይዘት ከሁለት ዓመታት ገደማ በኋላ በግልጽ አይታወቅም። ስምምነቱ በተለይም ሶማሊላንድ የግዛት አካል ናት በምትለው በሶማሊያና በቀጠናው ውጥረት እንዲነክስ ያደረገ ሲሆን ሁለቱ ሀገራት ወዳጅ የሆነችው ቱርክ ውጥረቱን ለማርገብ አደራድራ ከስምምነት እንዲደርሱ አድርገ። ፕሬዚዳንት ሀሰን ሼክ መሐመድ እሁድ ከጠቅላይ ሚኒስትር አብይ ጋር በሁለትዮሽ እና ቀጣናዊ ጉዳዮች ላይ በመወያየታቸው ብቻ የተነገረ ሲሆን ስለ ውይይታቸው ዝርዝር ይዘት በይፋ አልተነገረ። የሶማሌላንድ ውጭ ጉዳይ ሚኒስትር ፕሬዚዳንት አብዱላሂ በኢትዮጵያ አየር መንገድ አውሮፕላን ተሳፍረው ወደ አዲስ አበባ ጉዞ መጀመራቸውን አስታውቋል። የተለያዩ መገናኛ ብዙሃን የዲፕሎማቲክ ምንጮችን ጠቅሰው ፕሬዚዳንቱ በቀረበላቸው ይፋዊ ግብዣ ወደ አዲስ አበባ መቅናታቸውና ጉብኝቱ ከሁለት እስከ ሶስት ቀናት እንደሚቆይ ጠቁሟል። የሶማሌላንድ ላንድ ውጭ ጉዳይ ሚኒስትር በማህበራዊ ትስስር ገጹ የጉብኝት ዓላማ የሀገራቱን ትብብርና ግንኙነት ለማጠናከር አስፈላጊ መሆኑን ገልጿል። የሶማሌላንድ አዲሱ ፕሬዚዳንት የተመረጡ ሰሞን ሀገራቸውና ኢትዮጵያ የተፈራረሙትን ስምምነት እንደሚመለከት መንግስታቸው ጊዜ ወስዶ እንደሚመለከተው ተናግረው ነበር። በአንድ ወር ጊዜ ውስጥ ተግባራዊ ይሆናል የተባለው የመግባቢያ ስምምነት ለሁለት ዓመታት ገደማ ይዘገየው በጫና ምክንያት ሳይሆን እንዳልቀረ ይታመናል። መዘግየቱን በሚመለከት ስምምነቱን የተፈራረሙትና በተቀናቃኛቸው በምርጫ ተሸንፈው የተሰናበቱት የሶማሌላንድ የቀድሞ ፕሬዝዳንት ሙሳ ቢሂ ምንም ነገር ሳይቀየር በነበረበት እንዳለ ነው። በመግባባት ደረጃ ላይ ነው ያለው። ሁሉም ወገን የተግባራዊነት ሰነዱ መቼ እንደሚፈረም የተጠባበቀ ነው ብለው ነበር። ለእለቱ ያዘጋጀውላችሁ ሱፐር ይመስል ነበር። እንደዚህ አይነት ሰበር መረጃዎች ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁን አመሰግናለሁ።